አመሰግናለው። በአማራ ክልል በተለያዩ አካባቢዎች አሁንም ውጊያው ተጠናክሮ እንደቀጠለ ሲሆን በተለይ በዚህ ሁለት ቀን ውስጥ በሞጣ ከተማ በቢቡኝ እና በአካባቢው ድጓጽዮን በሚባሉ ወረዳዎች አካባቢ ወይም ቢቡኝ በተባሉ ወረዳዎች አካባቢ ሰፊ ቀጠና የሸፈነ በተለይ ደግሞ በዋናነት ከጎንጅን ቆለላ ተነስቶ በቀራኒው አድርጎ እስከ ሞጣ ድረስ የዘለቀ እና ከዛም አልፎ ወደ ድጓጽዮን ወረዳ የቢቡኝ ወረዳ ዋና ከተማ ድረስ የመብረቁ የተፈራ ክፍለ ጦር የተለያዩ ብርጌዶች በአካባቢው ተሰማርቶ በነበረው የአገዛዙ ጦር ላይ ከፍተኛ ጉዳት አድርሰውበታል። በተለይ በሞጣ ከተማ የተደረገው ትንቅንቅ እንግዲህ ከሞጣ ከተማ እዛ ምስራቅ ጎጃም አካባቢ የሞጣ ከተማ ትልቅ ወታደራዊ አገዛዙ ትልቅ ወታደራዊ ካምፕ አለ። ከዛ ካምፕ ተነስተው በአካባቢው ያለውን ሀይል ለማጥቃት ሲ አገዛዙ ጦር ሲንቀሳቀስ የፋኑ ሀይሎች በሌላ አቅጣጫ ገብቶ ምሽጉን ተቆጣጥረው ከሰማኒያ እስከ ሰማኒያ የሚደርስ የመከላከያ ሰራዊት ገለው ስናይፐር ሞርተሮችን እና በጣም በርካታ ተተኳሾችን ከከተማው ይዘው መውጣታቸውን ሰምተናል። በተጨማሪ ድጓጽዮን የምትባለው የቡቢም ወረዳ ዋና ከተማ የሆነችው ድጓጽዮን ላይ የፋኖ ኃይሎች እንዲሁም ሌላኛው ብርጌድ የመብረቁ ተፈራ ሌላኛው ብርጌድ ወደ ከተማዋ ዘልቆ በመግባት የዛን ያገዛዙን ጦር አባላት በነበረ በምሽግ የነበሩትን ኃይሎች ሙሉ በሙሉ በመደምሰስ ከተማዋን ተቆጣጥሮ ይገኛል። እንዲሁም ዛሬ በጎንጅን ቆለላ አካባቢ ውጊያ በጣም የጠነከረ ውጊያ እያደረገ ነው። በአጠቃላይ ከባህር ዳር ከተማ አርባ ስምንት ኪሎ ሜትር ከጎንጅን ቆለላ ጀምሮ እስከ በአዴት በኩል አድርጎ እስከ ድጓጽዮን ድረስ ያሉ በሁለት ቀናት ውስጥ ከፍተኛ ውጊያ እየተደረገ ነው። በድጓጽዮን ብቻ እንኳን ከስልሳ በላይ ያገዛዙ ጥምር ጦር አባላት ነው እንደተገደሉ መረጃው እየደረሰኝ ሌላው እንግዲህ በትናንትናው ዕለት እና ከትናንት ወዲያ በጎንደር ከተማ አይራ በተባለው አካባቢ እና ከቀበሌ እስከ ቀበሌ አስራ ስምንት ዘልቀው የገቡት የፋኖ ኃይሎች በዛ አካባቢ የነበረውን የመከላከያ ሰራዊት በመደምሰስ አካባቢውን ሙሉ በሙሉ ምሽጋቸውን ካፈረሱ በኋላ የሚይዙትን የሚማርኩትን፣ እና አንዳንድ ማርከው የሚወስዷቸውን የፖለቲካ ካድሮችን ይዘው አካባቢው እንደወጡ ነው መረጃው የደረሰኝ። ሌላው እንግዲህ በዛሬው ዕለት ትናንትና ማታ የጀመረው አርኖ ጋርኖ የሚባል ቀበል ያለ ማለትም ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ላይ የመከላከያ ሰራዊት አባላት ከዛ አካባቢ እንቅስቃሴ ሲያደርጉ ከበባ በመፈጸም በጣም በርካታ የፖለቲካ ካድሬዎችን ጨምሮ ሁለት የቢሮ ኃላፊዎችን ምክትል የቢሮ ኃላፊዎችን ጨምሮ በርካታ ወታደራዊ አዛዦችና እነሱን አጅቦ ሲንቀሳቀሱ የነበሩ የመከላከያና የአድማ ብተና ኃይሎች እንደተመቱና በአጠቃላይ በዛ በአርኖ ጋርኖ አካባቢ የተደረገው ውጊያ በ ያኑ ኃይሎች የበላይነት እንደተጠናቀቀና ትልቅ ድል እንደተገኘ ነው መረጃው የደረሰኝ። በዚህ በጎንደር ቀጠና በተደረገው ውጊያ ከመቶ በላይ የመከላከያ ሰራዊት አባላት እንደተገደሉ ሲገለጽ አራት ከፍተኛ ወታደራዊ አዛዦችን፣ ሶስት የራዲዮ ኦፕሬተሮችን፣ ሶስት የአድማ ብተና አዛዦችን፣ አንድ የፖሊስ አዛዥን ጨምሮ ከዘጠና አንድ በላይ መሳሪያና ከአስራ ሰባት ሺህ በላይ ተተኳሾችን በምርኮ እንዳገኙ ነው መረጃው የደረሰኝ። ሌላው በሰሜን ሸዋ የከሰም ክፍለ ጦር የነበልባል ብርጌድ አንድ ሻለቃ ሙሉ በዛ አካባቢ ከሚንቀሳቀሰው የከሰም ክፍለ ጦር ነበልባል ብርጌድ በዛ አካባቢ የሚንቀሳቀሰውን አራተኛ ክፍለ ጦር የተባለውን የመከላከያ ሰራዊት አባላት አንድ ሻለቃ ሙሉ ውስጥ ለውስጥ በተደረገ የማግባባት ሂደት አንዱ ሙሉ ሻለቃ ከነ ሙሉ ትጥቁ ከአካባቢ ተሰውሮ ፋኖችን እንደተቀላቀለ ነው የደረሰኝ መረጃ የሚያመላክተው። እንዲሁም በአቸ በትናንትናው እና ከትናንት ወዲያ መንግስት በዛ አካባቢ ተንቀሳቅሶ ሲቪሊያንን በመግደሉ ምክንያት የአቸፈር አካባቢ ሁለቱም ምስራቅ ሰሜን አቸፈር እና ደቡብ አቸፈር ያሉ የራሳቸው መሳሪያ ያላቸው መንግስት እየፈጸመባቸው ያለውን በደል በመቃወም ሙሉ በሙሉ በአጠቃላይ በማዕበል በሚመስል ህዝባዊ በአን ማዕበል በሚመስል ደረጃ ገበሬው እርሻውን ትቶ ቤቱን ትቶ ከፋኑ ኃይሎች ጋር ተቀላቅሎ በአካባቢው ላይ በነበረው የመከላከያ ሰራዊት ላይ ከፍተኛ ጉዳት እንዳደረሰ ነው የደረሰኝ መረ የሚያመለክተው ሌላው ዛሬ ከሰዓት በኋላ አሁን አንተና እኔ እየተነጋገርን ባለንበት ሰዓት በሰከላ ወረዳ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ከተማዋ ላይ የነበረውን የመከላከያ ሰራዊት በመምታት ከተማዋን መቆጣጠር መቻላቸውን ነው የደረሰኝ መረጃ የሚያመላክተው። እኔ እስካሁን ድረስ በጣም ሲገርመኝ የነበረው በጣም በርካታ በመቶ ሺዎች የሚቆጠሩ የመከላከያ ሰራዊት አባላት አምስትና ስድስት ዓመት ምናልባትም ጠቅላይ ሚኒስትሩ ስልጣን ከያዘበት ጊዜ ጀምሮ በምሽግ ራሱን ቀብሮ ከፍተኛ ጉዳት ደርሶበት እየሞተ እንኳን ለቤተሰቦቹ መርዶ ሳይነገር የቀረበት አልባሳት በሁለት ዓመት አንድ ጊዜ አንድ ልብስ እየሰጠ በአጠቃላይ በረሃብና በቸነፈር በችግር ውስጥ ያለ ሰራዊት እስከዛሬ ድረስ ጥያቄ አለማንሳቱ በጣም ይገርመኝ ነበር። አሁን ግን በደሉ እየጨመረ እየመጣ መሆኑን የተረዳው የመከላከያ ሰራዊት አባላት በተለይ የታችኛው አመራርና ከፍተኛ ጉዳት የደረሰበት ሰራዊት አባላት ጥያቄ እያነሱ እንደመጡ እኮ በርካታ ቦታዎች ላይ በሚዲያ የተመለከትነው ነገር ነው። በአማራ ክልል እየተደረገ ባለው ጦርነት የተማረኩ የመከላከያ ሰራዊት አባላት የሚናገሩት ነገር ነው። እኛ ለፕሮፓጋንዳ ብለን የተናገርነው ነገር አይደለም። እኔ ው በአመቴ ነው እርጥብ እንጀራ የበላሁት። ልብሴ ነቀየሩ ከላይ ነው የታጠቁት። ስድስት እና ሰባት ወር ሆኖኛል። ቀበሮ ፈር ይበልተ አፈሩ መስለን እየኖርን ነው እያሉ እየተናገሩ ነው። እነዚህ ለምን ጥያቄ እስከዛሬ ደስ እንዳላነሱ ይገርመኛል። አሁን ግን ገብቷቸዋል የምቧይካ ካብ እየሆነ ነው ስርዓቱ፣ አጠቃላይ በአገዛዝ ሂደቱ የምቧይ ካብ እየሆነ ነው መፍረስ ጀምሯልኝ። እንግዲህ የአሳ ግማቱ ካናቱ ነው የሚባለው። ከላይ ካናቱ እኔ መካበታለው በጣም የኔን የአገዛዝ ዘመኔን ሊያራዝንልኝ የሚችለው መከላከያ ሰራዊት ነው በማለት ከመከላከያ ሰራዊት ጋር ተጣውቆ የኖረው አብይ አህመድ ዛሬ መከላከያ ሰራዊቱ በቡድን ከፍሎ የተወሰኑ የራሱ ዘመዶችና የራሱን አካባቢ ሰዎችን በጣም ጥንቃቄ በተሞላበት ሁኔታ ቢያደርግም፣ ይኸው ጥያቄው እየተነሳ እሱ ቀት ላይ መግባቱን ነው እየተረዳ ነው ያለ ነው ይቀጥላል ገና ይቀጥላል ምናልባትም እሱ በመከላከያ ሚኒስትር ጥያቄዎች ተነሱ ይባል እንጂ አሁንም እዛው አፍንጫው ስር ላይ የሚኒስትሮች ምክር ቤት ላይም ሌሎቹም የሚኒስትሮች ጥያቄ አንስተው ሰውየውን ገለል የሚያደርጉበት ሩቅ አይደለም ብዬ ነው ምገምጠው በሙሉ ደግፎኛል ብሎ ጠቅላይ ሚኒስትሩ አንዴ ዶክተሮችን እየሰበሰበ የሕክምና ትምህርት ሲያስተምር፣ መምህራኖችን ሰብስቦ ስለ ትምህርት አሰጣጥ አጠቃላይ ስለ ኢትዮጵያ የትምህርት እድገት ላይ ትምህርት ሲሰጥ፣ የኪነ ጥበብ ባለሙያዎችን ሰብስቦ ስለ ኪነ ጥበብ አጠቃላይ ፋይዳ ሲያስተምር የነበረ መጨረሻ ላይ ውሸታም፣ በጣም አጭበርባሪና በጣም የኢትዮጵያን ሕዝብ አታላይ መሆኑ እየታወቀበት ሲመጣ የሲቪል አስተዳደሩ ከሱ እጅ እየወጣ እንደመጣ ኢትዮጵያ ከሱ እጅ እየወጣ እንደመጣ ስላወቀ መጨረሻ ላይ ያደረገው ምንድን ነው? የመጨረሻ ምሽጉ ያደረገው መከላከያ ሰራዊቱን ነው። መከላከያ ሰራዊቱን የመጨረሻ ምሽግ አድርጎ በዛ ውስጥ ያገዛዝ ዘመኑን ለማራዘም ከፍተኛ ጥረት አድርጓልኝ። የራሱን አባላቶች በተለይ የራሱ ደጋፊዎች፣ የውስጥ የቅርብ ሰዎች ናቸው የሚላቸውን ከፍተኛ ማዕረግ እየሰጠ ያለ አቅማቸው እና ያለ ትምህርታቸው ድግ አድርጎ ከላይ እያስቀመጠ፣ አንዳንድ ቦታ ላይም ደግሞ የመከላከያ አጠቃላይ የደህንነት ተቋሙን አፍርሶ የተወሰኑ የራሱን ሬዲየስ አጥብቦ የራሱን ጀነራሎች መከላከያውን አጠቃላይ እንዲመርጁ በማድረግ ከሁለት በመክፈል እርስ በርሱ በማጋጨት ከፍተኛ ጥረት ሲያደርግ ነበር። አሁን ደግሞ እንግዲህ የፈራ ነው ነገር መጣ ድሆ ድሆ ይባላል። የፈራው ነገር አሁን መከላከያ ከሱ እጅ ከወጣ ከእንግዲህ በኋላ የኢትዮጵያ ሕዝብ ሙሉ በሙሉ ከሱ ማስተዳደር እየወጣ የመጣ መሆኑን ስላወቀ መከላከያውን ከኢትዮጵያ ሕዝብ የተለየ ሊሆን ስለማይችል በተለይ የታችኛው አመራርና አጠቃላይ ሰራዊቱ ከኢትዮጵያ ሕዝብ የተለየ ኑሮ እየኖሩ አይደለም። በበረሃ ውስጥ ስድስት እና አምስት ዓመት አብይ ስልጣን ከያዘበት ጊዜ ጀምሮ በቀበሮ ጉድጓድ ውስጥ ራሱን ቀብሮ ብስኩት እየበላ ልብሱን ሳይቀይር ቅማል በብብቱና በካልሲው በፋንቱ ቅማል ቀምሎ ገላውን በማይታጠብበት ጫማውን በማያልቅበት ያለበት ሁኔታ አራትና አምስት ዓመት በምሽግ የተቀመጠ ሰራዊት ይህን ሊያደርግ የግድ ስለሆነ ወደዛ እየወዱ ነው። ነገር ግን እነዚህ መልቀቂያ የጠየቁ ጀነራሎች አሁን አማራ ጀነራሎችን ለማሰናበት እቅድ ይዞ ነበረ። አሁን ደግሞ ሌሎች ጀነራሎች፣ የደቡብ ጀነራሎች፣ አንተ የጠቀስካቸው ጀነራሎች ከእጁ እየወጡ እያመለጡ ነው። አሁንም የፕሮፓጋንዳ ክንፍ የነበረው በተለይ የመከላከያ የፕሮፓጋንዳ ክንፍ የነበረው የስነ ልቦና ግንባታ መምሪያ ውስጥ ፍርስርሱ ነው የወጣው ስምንት የፕሮፓጋንዳ ባለሙያዎች አመራሮችን ጨምሮ አንዳንዶቹ ወደ ፋኖ እንደተቀላቀሉ አንዳንዶቹም ደግሞ ወደ ሸኔ እንደተቀላቀሉ አንዳንዶቹም ደግሞ ከድተው ወደ ውጭ ሀገር እንደሄዱና ነገ በመንግስት ላይ ተመልሰው ፕሮፓጋንዳ ሊሰሩበት እንደሚችሉ ነው የሚገመተው። በአጠቃላይ በስርዓቱ ላይ የመከላከያ ሰራዊት ከእጁ ወጣ ማለት ምናልባት በጣት የሚቆጠሩ የኦሮሞ ጀኔራሎች ከበው በክንፋቸው ሸፍነው የተወሰነ ሊያቆዩት ቢችሉም፣ ነገር ግን አጠቃላይ በሰራዊቱ ላይ እየተፈጸመ ያለው በድር ከፍተኛ ከመሆኑ አንጻር የስርዓቱ የማምሻ እድሜ እያለቀ መሆኑንና ከእንግዲህ በኋላ በሰራዊቱ አመፅ ተነስቶ ከፍተኛ ከፍተኛ የሆነ ጉዳት ይደርስ እንደሚችል ነው መረዳት የቻልኩት። ሌላው የፕላን ሚኒስትሯ ዶክተር ፍጹምን ጨምሮ የመከላከያ ሚኒስትሯ ኢንጂነር አይሻ የመከላከያ ከፍተኛ አመራሮችን በመሰብሰብ ሰራዊቱ አድማ ሊያስነሳ ብጥብጥ ሊያስነሳ ይችላል፣ በመንግስት ላይ አመፅ ሊያስነሳ ይችላል በማለትና በመስጋት የማብረር ስራ ለመስራት ተልከው ነበረ። ነገር ግን ከከፍተኛ ወታደራዊ መኮንኖች የተመለሰላቸው መልስ በጣም የሚገርም ነው። እኛ የህዝቡ ኑሮ እኛም እየኖር ነው ነው ምናልባት ጥቂት በጣት የሚቆጠሩ ጀነራሎች ሀብት አካብተዋል፣ የጥይት ድምፅ ሰምተው አያውቁም፣ ከፍተኛ የሆነ ደረጃውን የጠበቀ ኑሮ እየኖሩ ነው። አብዛኛው ዘጠና ዘጠኝ በመቶ ሰራዊቱ ግን ከፍተኛ ጉዳት ላይ በመሆኑ እኛ ከህዝቡ የተለየን ስላልሆን ጥያቄዎቻችሁን አንቀበልም በማለት እነሱ ተስፋ ሰጠው በሚቀጥለው ዓመት እንደዚህ አይነት የሰራዊት ደሞዝ ይጨመራል፣ እንዲህ አይነት ጥቅማ ጥቅም ይደረጋል፣ በተወለዳችሁበት ክልል አካባቢ መሬት እንሰጣቸዋለን ብሎ ትምህርት መምሪያው ላይ ወይም ትምህርት ሚኒስተር ላይ ሰብስበው መምህራንን ሊደልሏቸው እንደሞከሩት አይነት የመከላከያ ሰራዊቱንም ለመደለል ከፍተኛ ጥረት ቢያደርጉም እነዚህ ሁለት የመንግስት ባለስልጣናትን ሰራዊቱ በተለይ ከፍተኛ መኮንኖች አሳፍረው መልሰዋቸዋል። ከፍተኛ መጠራጠርና ከፍተኛ ግጭት ውስጥ ገብተው ነው ስብሰባው ያለ ውጤት የተበተነው። መሳይ ይህንን የመከላከያ አመራሮች ትእዛዝ በመስጠት ወደ መከላከያ መምሪያዎች አውርደው በሰራዊቱም ላይ መከላከያ መምሪያዎች ደግሞ ለበታች ኮንኖችና ለቢሮ ሰራተኞች ሙሉ በሙሉ ጉዳዩን እንዲያስገነዝቡ ለማድረግ ጥረት ያደረገ ቢሆንም መንግስት ይሄ ነገር ግን ከላይ ካናቱ ላይ ሙሉ በሙሉ ተገድቶ ሀሳቡን ሳይወስዱት በሀሳብ ልዩነት ተበታት ነው እንደሄዱ ነው የሰማሁት፣ መረጃ የሚያመላክተው።